በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቅታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳይናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን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 የረገመኝና ከልጅነት ያሳደገኝ ጠንቋይ ተዋርዶ ሞተ! የተውሂዶ አርበኛ መኪያ ከሳዑዲ ክፍል ሁለት

ከሱ ጋር ያንኑ ቀን ስንመለስ ለቤተሰብ ጉድ የማይባል ታሪክ ጨምሮ ጨማምሮ ነው የነገራቸው። ምን አላቸው መሰላችሁ? ጭራሽ ማሰብ አትችልም ነበር። አንዲት ሴትዮ ናት አታላና፣ አፍስዛ ስትወስዳት የያዝናት እባብ የሚመስል አይንም ነበራት ድንግጥ ጥን ብላ ነበር የወረደችው፣ አለ። በወቅቱ እውነት ነበር የመሰለኝ፣ አሁን አድጌ ሳስበው ግን ቅጥፈቱ በጣም ያስቀኛል። ከዛን ቀን ጀምሮ የኔ ሐሳብ መጥፋት የእነሱ ሐሳብ ደግሞ ልጃችን ምን ሆና ነው ብለው መደናገጥ ሆኗል። አንድ ቀን ምሽት ላይ አባቴና እናቴ ሲወያዩ ሰማሁኝ። እሱ የማይወደው ወንድሟ አለ፣ ለእኔ ደግሞ አጎቴ ነው እሷ እሱ ጋር ወስደን ዱዓ እናስደርግላት እዛ ትንሽ ትቆይ ትለዋለች። እሱ ደግሞ እዛ ልጄን ብታስቀጥፊብኝስ አላት። አረ እንዳትቀጠፍ ዝም በል እንዳይሰሙ አለችው። እሱም ወዲያውኑ ዝም አለ። የሆነ እንግዳ ኖሩ እንዳይሰሙ የሚያወሩ ነበር የሚመስሉት። ቆይተው ቆይተው ይንሾካሾካሉ። ሕፃንም ነበርኩ ማዳመጥም አልቻልኩም። ሶስት አራት ጊዜ አዳምጬ እንቅልፍ ጣለኝ። ጠዋት ላይ ለካንስ ወስነው ጨርሰዋል። እኔንም ልብስ አለባበሱኝ። አባባ ጋር እንሄዳለን አለችኝ። እኔ ያን ቀን የሚድሩኝ ነበር የመሰለኝ። ወዲያውኑ አባቴን አየሁት እና እኔ እንዲህ እየወደድኩህ አሳልፈ ልትሰጠኝ ነው አልኩት። እንባውን ሲያቀር አይቸዋለው። በጣም አለቀስኩኝ ሆድ ብሶኝ። አባቴ እንዴትም ቢላት እናቴ ልትሰማው ፈቃደኛ አልሆነችም። ለባብሰን እሱ ቃላት ሳይተነፍስ ደግሞ ከኛ ወደ ታች የምትገኘዋ ገጠር አመራን። እዛ ስንደርስም በጣም ጫካ ነው፣ ግን ብዙ ሰዎች አይባሉም፣ ሰዎች ነበሩበት። እጣን ይሸታል። እዛ ቦታ ገና ሲገባ እጣን ይጨሳል። አጎቴ እንደሆነ እኔ አላውቅም። አጎትሽ ነውም አላሉኝም፣ አባባ ነው የሚሉት። እኔ ደግሞ አባባ ማን እንደሆነ አላውቅም። ለእናንተ ግን በደፈናው ከምገባበት ላሳውቃችሁ። አባባ ማለት የእናቴ የታላቅ ታላቅ ወንድሟ ነው። ከሌላና እናስኔ የተወለደው አባቴ የአጎቴ አገልጋይ ነበር። እናቴም እንዲሁ ኋላ ላይ እነሱ መጋባት ፈልገው አመለጡ። ከዛንም እርሱ ረገማቸው። ምንም ልጅ አታግኙ፣ አፈር ይሁን ኑሯችሁ አላቸው። ከዛን እነርሱ በዚህ ምክንያት ልጅ አተው ዘመናት ተሰቃዩ። ቢሰሩ ቢሰሩ እንደው በዚያ ገጠር በሆነው ከተማ ቤት ማግኘት ቀላል በሆነበት ሀገር እነርሱ የሚያስጠጋቸው አልነበረም። በኋላም እናንተ እኮ እርግማን አለባችሁ ተባሉ። ያን እርግማን ለማስፈታት ሄደው በስንት መከራ ተጣልተው ነበር የታረቁት። መታረቅ ብቻም አይደለም የመጀመሪያ ልጅ ከአዳሚ እንደሚሆን ምለው ካልሆነ ግን አላህ እንደሚፈትናቸውና እንደ እኔ አይነት በረካ የሚነሳ ልጅ እንደሚሰጣቸው ተጠንቁሎባቸው ነው የተሸኙት። እነሱም የመጀመሪያ ልጃቸውን ሲያገኙ ስስት ነውና፣ ከስንት ጊዜ ኋላ ስላገኙት እምቢ ብለው ድጋሚ ጠፋ። እሱም እንደወለዱ አላውቅም ነበር አለ። አሁን ኸዋ፣ እኔ በረካ የሌለኝ የጠንቋይ ጸር የሆንኩኝ ልጅ ተወለድኩኝ። እናም በዚያ ቀን ለእርሱ አሳልፈው ሊሰጡኝ ግቢ ውስጥ ስንገባ በጣም ብዙ ካዳሚዎች አሉት። አስቆሙን፣ ግን እኛ መሆናችንን ሲያውቁ እለፉ ብለው ወደ ውስጥ ዘለቅን። አጎቴ በጣም ወፍራም ሰው ነው። አንድ አይኑ በጣም ነጭ ነው፣ ግን በሱ ካየ በሽታ ይፈወሳል ይባል ነበረ። በጀርባው ተኝቶ ገና ከሱ ክፍል ስንገባ እንደምትመጡ ሹክ ብሎኝ ነበር። ከርቀት ነው ያወኩት። ክዳችሁኛል፣ እኔ ማንነቴን አላወቃችሁም፣ አመድ ነው የማረጋችሁ አለ። ሁለቱም ተንበርክከው አጥፍተናል ተናል አይነት ልምምጥ አደረጉ። በጣም ረጅም ጊዜ ነው የፈጀባቸው። አንዴ ዝም ይላቸዋል፣ አንዴ ያናገራቸዋል። እነሱ የተናበቡ ይመስለኛል ዝም ብለው የሚባለውን ያደርጋሉ ይላሉ። እኔ በመሃል ግራ ተጋብቼ ያን ጨለማ ቤት እቃኛለሁ። ኋላ ትንሽ ተጣጥሮ አለ ቀና አለና በግልምጫ ተመለከተኝ። ከዛንም ናያለኝ። እሺ ብዬ ሄድኩኝ። እኔ እሱ ጋር ሄጄ ሳናገረው እነሱ አሁንም አንገታቸውን አጎንብሰዋል። ምላስሽን አውጭ አለኝ። ምላሴን ያዘና ያለኔ ዱዳ ሁኝ አለ። እናቴ ናት በህመሜ ስታቃስት የሰማሁት እያለቀሰችን መሰለኝ። ምን እንደተባልኩኝ ያወቅኩት አድጌ ነው። እነሱን ሸኛቸው። እኔ ከዚያ ጊዜ ጀምሮ እርሱ ጋር ነው ነው ያደኩት። እንደው ባገባ ይሻለኝ ነበር ብዬ አስብና፣ ግን ባገባ እናንተን ላላገኛችሁ እችላለሁ ብዬ ሳስብ እተወዋለው። የሚገርመው እሱ ጋር ሲሆን ብዙ አይነት ሰዎች፣ ብዙ አይነት ኢማሞች፣ ብዙ አይነት ውስታዞችን አይቻለሁ። እንደውም አንዳንዴ እሱ ልክ እስኪመስለኝ ድረስ በቃ ኢስላም ይሄ ነው ብዬ እስከማስብ ድረስ ነበር ያመንኩት። ከዚያ ሰዎች የሚመጡት ስለመፈወስ ነው። ግን እሮብ እሮብ ለበቀል ነው የሚመጡት። እሮብ እለት የሚመጣው ሰው ብዛቱ እጅግ በጣም በጣም ብዙ ነው። እንሻ አላህ ክፍል ሶስት ይቀጥላል። የረበና ሰላም በእናንተ ላይ ይሁን። እስከዛው አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘርፍ ጥረታት በሙሉ ታክሙ የሚድኑበት ነው።